ሰላም ለእናንተ ይሁን ውድ የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታትኝ ውዶችዬ። ዛሬ ደግሞ ደስ የሚል ቪዲዮ ነው። ሀይሚዬ ና ብሩኬ በፍቅር ሲመጡ በአበባ ታጅበው በፍቅር ታጅበው ሲመጡ እንዴት ደስ እንደሚለኝ ታውቃላችሁ። በጣም ደስ የሚለኝ ና እኛም የምንፈልገው የነሱን ፍቅር የነሱን አንድነት የእነሱን መጣመር ስለሆነ እግዚአብሔር አምላክ ደግሞ መጨረሻችሁን ያሳምርላቸው ማለት ነው እና ትናንትና እንግዲህ ሀይሚዬ ሰክራ ነበር፣ አደለ? አይታችሁታን? እንዴት እንደሚተወን ሁኖ መተወን እንደዚህ ነው። በቃ ሀይሚዬ ትችላለች የእውነት። በጣም ደብሮ የነበረ ትናንትና፣ ድብርቴን ሁሉ ያላቀቀችልኝ በጣም ነው የሳኩት፣ በጣም ፈታ ነው ያልኩት። ለስንት ደቂቃ የሰከረን ሰው ሁኖ በቃ እዛ ስሜት ውስጥ ሁኖ መቆየት በእውነት ቲያትር የሚሰሩ ሰዎች ነበረ ሳዲንቅ የነበረ ትናንትና የሀይሚዬ አድናቂ ነበርኩ። የእውነት ነው ብላችሁ ትችላለች የእውነት እና ብሩኬ ደግሞ የመልስ ምት ስለተመታ በጣም ደስ ብሎኛል። ምክንያቱም በጣም አናዱን ነበረ እንዴት ልጃችንን ባልዋለችበት ቦታ ለምን ብለን እኛም ሁለታቸውንም ስለምንወዳቸው በሁለታቸው መካከል ክፍተት እንዲኖር ስለማንፈልግ ነው እና ብሩኬ ፕራንክ ሲያደርግ ብሩኬ ለምን ተው ሀይሚዬ ፕራንክ ስታደርግ ሀይሚዬ ለምን እየት እያልን የምንወዳቸው የምናደንቃቸው፣ የምናከብራቸው ከመሳደብ ይልቅ ደግሞ እንደዚህ የሆነ በቃ ጥሩ ጥሩ ነገሮችን በመመኘት በመምከር አሪፍ አሪፍ ኮሜንቶችን በመጻፍ እንትን ማበረታታት ጥሩ ነው ብዬ አስባለሁ። እና ዛሬ ደግሞ እንደተመለከታችሁት በአበባ ታጅበው በስጦታ ታጅበው እምር ብለው ነው የመጡት። እኔ በጣም ደስ ብሎኛል። ደስ ያላችሁ ላይክ እያደረጋችሁ ደስ ብሎኛል እያላችሁ የሀይሚዬን እና የብሩኬን ደስታ የምትፈልጉ በጣም ደስ ብሎኛል እያላችሁ ጻፍልኝ። እሺ ቤተሰቦቼ፣ ማታ እንግዲህ እንዴት ብለው እንደሚመጡ አላቅም እና አንዳንድ የአፍቃሪዎች ደግሞ በር ላይ ያላችሁ ደግሞ ተስፋችሁን እየቆረጣችሁ የእውነት ማለት ነው፣ የፍቅር መቀስ እንዳትሆኑባቸው ከሀይሚዬና ከብሩኬ ራሱ ረዱ። አንዳንድ ኮሜንቶች አላችሁ፣ ቪዲዮ በተሰራ ቁጥር ብሩኬን የምትሳደቡ፣ ሀይሚዬን የምትሳደቡ ሰዎች አላችሁ። ይሄ የስራው ጸባይ ስለሆነ ምንም ማደግ አይቻልም፣ ሳይሰራ አይኖርም አደለ? ስለዚህ በራሳቸው አይዲያ በራሳቸው መንገድ በራሳቸው ነገር ነው የሚሰሩት እና የእውነት እንደዚህ ደግሞ በአበባ ስለመጡ በጣም ደስ ያለኝ ውዶች ቤተሰቦች፣ እንግዲህ ሰዓቱ እስከሚደርስ እኛም በተስፋ እንጠብቃቸዋለን። እነሱም ምርድ ምቅ ብለው ይምጡልን፣ እንወዳቸዋለን። የጨሪቃ ፋሚሊ ቤተሰብ ግን ስለምታበረታቱኝ እጅግ አድርጌ ነው አመሰግናችሁ። መልካም ቀን ይሆንላችሁ። እንግዲህ አስራ ሁለት ሰዓት መቼ ነው የሚደርሰው ትላላችሁ። ከዛ እና በጣም በጣም ነው የሚያምሩት። ላለሁኝ የእኔ ውዶች፣ ሰላም ቆዩልኝ።